እሺ አንደኛ ዮሐንስ መልዕክት ምዕራፍ አራትን እያወራን ነበር። አንደኛ ዮሐንስ መልዕክት ምዕራፍ አራትን ላንብብልሽ። ትንሱ ቁጥር ዘጠኝ እና አስርን ነው ማነብልሽ። እሺ ይዘሻል? መጽሐፍ ቅዱስ ስልኬ ላይ ነው ግን አንብብልኝ። እሺ እሺ፣ በቃ ስልክ ላይ ከሆነ ላንብብልሽ። እሺ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በህይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል። እግዚአብሔር አንድ ልጁን ወደ ዓለም ልኮታል። ስለዚህ እግዚአብሔር ልጅ አለው ማለት ነው። ኦኬ፣ ቁጥር አስርንም ላንብብልሽ። ቁጥር አስርንም ልጨምርልሽ እዛ አንድ አይነት ስለሆነ ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማሰስርያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። አሁንም እግዚአብሔር ልጁን ልኳል ይላል። አሁን ምጠይቅሽ ጥያቄ ኢየሱስ አብም ነው ኢየሱስ ወልድም ነው ብለሽ ታምኛለሽ አይደለ? የሐዋርያት የትምህርት ስለች አማኒ በእነሱ አትመልከቱኝ። በነገራችን ላይ ግድ የለም ልጅቱ ለዚህ አልደረሰችም ና እግዚአብሔር ልጅ አለው የሚለውን አስረዳት። ያ አሁን እግዚአብሔር ልጅ አለው። በዚህ ቦታ ላይ እግዚአብሔር አንድ ልጁን እኛን ለማዳን እንደላከ ይናገራል። ያ የእግዚአብሔር ልጅ እኛን ለማዳን የመጣው ማነው? ትንሱ ገባኝ። ኢየሱስ ክርስቶስ አይደለም? አይደለ ተንሱ ኦኬ። እየሰማ ነው ያ አይ ከተሳሳትኩ ምናምን እንትን በእኝ እሺ፣ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ እኛን ለማዳን ተልኮ የመጣ አሁን የእኔ ጥያቄ አንቺ በየትኛውም ሌቭል በየትኛውም ሌቭል በትንሿም እንኳን ኦንሊ ጂሰስ ብትሆኚ የመጀመሪያ ማመንና ማወቅ ያለብሽ ነገር ኢየሱስ አብም ነው፣ ኢየሱስ ወልድም ነው፣ ኢየሱስ መንፈስ ቅዱስም ነው የሚለውን ይሄንን ነገር የግድ ታምኛለች ቢያንስ ነኝ ግን ብዙም አስተምሮን አላቅም ብት እንኳን የመጀመሪያ የምታምኚው ነገር ኢየሱስ አብ እንደሆነ ደግሞም ኢየሱስ ወልድ እንደሆነ ነው። አደለ ትንሱ? አሁን ደዛን መስለኝ። አሁን ትንሱ፣ ቻሌንጅ ላደርግሽ ሳይሆን በቅንነት ከሆነ ላግዝሽና የእግዚአብሔርን ቃል በደብ እንድትረጂ እንርዳሽ እዚህ ያለን ወገኖች አሁን ኢየሱስ ራሱ አብም ራሱ ወልድ አብ ማለት አባት ማለት ነው አይደል እንሱ? ኦኬ። አዎ። ኦኬ። ወልድ ማለት ልጅ ማለት ነው። ኦኬ። እዚህ ቦታ ላይ እግዚአብሔር አንድ ልጁን ላከልን ሲል ይሄ አንድ ልጁን የላከልን እርሱ አባት ነው ማለት ነው። በእናንተ ትምህርት ደግሞ ኢየሱስ አብ ነው ማለት ነው። ኦኬ። ቀጥሎ ደግሞ የተላከውም ልጅ ደግሞ ራሱ ኢየሱስ ነው ትላላችሁ። ስለዚህ ኢየሱስን ኢየሱስ ልኮታል ማለት ነው። እንዴት ነው ማለት፣ መለኮታ አንድ ነው አይደል? አምላክ አንድ ነው አይደል? ቆይ እኔ እሱን አይደለም አይጠየኩሽ እኔ እሱን ሳይሆን የጠየኩሽ ኢየሱስ። አሁን ርዕሳችን ምን ይላል መሰለሽ? ኢየሱስ አብ ነውን? ኢየሱስ ወልድ ነውን? የሚል ርዕስ አለ። አሁን ኢየሱስ አብም ወልድም ከሆነ ኢየሱስ አብም ደግሞም ኢየሱስ አባትም ኢየሱስ ራሱ ልጅም ከሆነ በዚህ ቦታ ላይ አባት ልጁ ልኳል ይላል። ስለዚህ ኢየሱስ ኢየሱስ ልኳል ማለት ነው። እንደዛ ካልሆነ እኮ ግዴታ ሶስት አምላክ አለ ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ ሶስት አምላክ አለ ማለት እኮ ነው። ኦኬ፣ ኢየሱስ ኢየሱስ ልኳል እያልሽ ነው ተንሶ ማለት ያው እግዚአብሔር በስጋ ተገልጧል ያው አምላክነቱ እንዳለው ነው ሆኖ በስጋ ተገልጧል ነው። እኔ ጠየኩሽ ጥያቄ ይልሽ እኔ ጠየኩሽ ጥያቄ ወደሱም እንመጣለን፣ ባይዘው ወይ አሁን እግዚአብሔር በስጋ ተገለጠ ምን ማለት ነው የሚለውን እንመጣለን። ግን አሁን ውይይታችን ኢየሱስ አባትም ነው ኢየሱስም ልጅም ነው የሚል ነው። እዚህ ቦታ ላይ ደግሞ አባት ልጁን ልኳል ይላል። ኦኬ፣ አብና ወልድ አንድ አካል ከሆኑ ኢየሱስ ሁለቱም ኢየሱስ ከሆኑ ኢየሱስ ኢየሱስን ልኳል ብለን ነው መጽሐፍ ቅዱስን መረዳት ያለብን። አንድ ጊዜ ማለት ነው አሁን እሱን ትሆና፣ እኔ ለዚህም ምላሽ ስለሌለኝ አንተ የምትረዳውን ብቻ ለሁለት ደቂቃ ምናምን አስረዳኝና ልማር አይሻልም? እሺ እሺ። ስለዚህ ስለዚህ ትንሱ በደብ አድርገሽ ስሚ። ኢየሱስ ኢየሱስ አብ ነው ኢየሱስ ወልድም ነው የሚለው ትክክል አይሆንም ማለት ነው። የመጀመሪያው ነገር እሱ አሁን እኔ ምንድን ነው ማም ነው ኢየሱስ አብ ነው ኢየሱስ ወልድ ነው የሚለው ስህተት ነው ከዚህ የተነሳ ምክንያቱም የእግዚአብሔር ቃል በግልጽ አባት ልጁን ልኳል ይላል። ኦኬ ኢየሱስም መጥቶ ተልኮ እንደመጣ ብዙ ጊዜ ተናግሯል። አያቸው አይደለም። ኢየሱስ አብ ልኮኝ ነው የመጣሁት እያለ ብዙ ጊዜ ተናግሯል። አንድ ለምሳሌ አንቺ ለምሳሌ አንቺ እናቴ ልካኝ ነው የመጣሁት ካልሽ አንቺ እናትሽን አይደለሽም። ኦኬ በአንቺና በእናትሽ መካከል ያለው ልዩነት እናትሽ አንቺን ልካ፣ አንቺ ደግሞ ለእናትሽ ተልከሽ መምጣትሽን ነው። አንቺ እናቴ ላከችኝ እያለች አንቺ እናትሽን አትሆኝም። እናቴ ደግሞ ልጄ ላኩኝ እያለች እናትሽ ደግሞ አንቺን ልትሆን አትችይም። አየሽ መጽሐፍ ቅዱስ እጅግ በጣም ግልጽ ነው። ኢየሱስ አብም ነው ወልድም ነው የሚለው መጽሐፍ ቅዱስ ላይ አይደለም። አንድ ሌላም የመጽሐፍ ቅዱስ ክፍል ቅድም ሳወራ እንደሰማሽኝ አስተውላለሁ። ዮሐንስ ወንጌል ምራ 3 ቁጥር 16ም ላይ ያነበብኩት አለ በእርሱ የሚያምን ሁሉ ኦኬ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና እግዚአብሔር አንድ ልጁን እስኪሰጥ ድረስ ይላል። ስለዚህ እግዚአብሔር አንድ ልጁን ሰጠ ካልን ያ የተሰጠው የእግዚአብሔር ልጅ ደግሞ ኢየሱስ ክርስቶስ ከሆነ ሰጪና የተሰጠው ሁለቱም አንድ ሊሆኑ አይችሉም። ይሄም በጣም ግልጽ ነው። ሮሜ ምዕራፍ ስምንት ላይ መጽሐፍ ቅዱስ እንዲህ ይላል ሮሜ ምዕራፍ 8 ቁጥር 3 እና 4 ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር፣ ተመልከች፣ እግዚአብሔር የገዛ ልጁን የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና ይላል። ልኮ፣ እግዚአብሔር የገዛ ልጁ ልኮ ይላል። ስለዚህ አብና ወልድ ሁለት የተለያዩ ማንነቶች ናቸው። ኢየሱስ አብም ወልድም ሊሆን አይችልም። ይሄ መጽሐፍ ቅዱስ አይደለም። ሶስተኛውን ደግሞ ኢየሱስ መንፈስ ቅዱስ ነው የሚለውን ትምህርታችሁ ልክ እንዳልሆነ ላሳይሽ አንድ ጊዜ ከኔ ጋር አሁንም ማይክሽን ክፈች እና ከኔ ጋር እንነጋገርሽ። ማይክሽ ክፍት ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ያለውን ስሚኝ አንድ ጊዜ ጌታ ኢየሱስ ሲናገር እንደዚህ አለ። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ይላል። አሁን ትንሱ ጌታ ኢየሱስ እልክላችኋለሁ ያለው ማንን ነው? አዎ መንፈስ ቅዱስን አይደለም እሱን ሌላ አምላክ ሳይሆን የራሱ መንፈስ ነው አይደለም እኮን ብ ብልሻ አሁን ጌታ ኢየሱስ እኔ እንዲሄድ ይሻላቸዋል አለ እኔ ብሄድ ይሻላቸዋል እኔ ባልሄድ አጽናኙ ወደ እናንተ አይመጣም አለ ስለዚህ ጌታ ኢየሱስ ሄዶ አጽናኙን ልኮልናል። ስለዚህ እሱ ሄዶ ራሱን ላከ ትይኛለሽ? አሁንም ተመሳሳይ ጥያቄ እኮ። በቃ መንፈሱን እሱ ሄዶ መንፈሱን ላከ ማለት ነው። ኦፍ ኮርስ አዎ፣ መንፈሱን አዎ። ስለዚህ እርሱ መንፈሱን አይደለም ማለት ነው። መንፈሱ የራሱ አይደል እንዴ? ኦፍ ኮርስ መንፈስ ቅዱስ የክርስቶስ መንፈስ ተብሏል፣ የኢየሱስ መንፈስ ተብሏል፣ የእግዚአብሔር መንፈስ ተብሏል። ይሄው ልሽ እያልኩ ያለሁት ምን መሰለሽ? ጌታ ኢየሱስ የተናገረው ነገር አስተውይ። እኔ እንዲሄድ ይሻላችኋል። አይሽ፣ እኔ እንዲሄድ ይሻላችኋል። ለእናንተ የሚሻላችሁ እኔ ቢሄድ ነው አለ። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። ኦኬ። ጌታ ኢየሱስ ይሄድና አጽናኙ ደግሞ ወደኛ ይመጣል። ስለዚህ ወደኛ የሚመጣውና ኦኬ፣ የሄደው ሁለቱም የተለያዩ ማንነቶች ናቸው። አይሽ፣ ኢየሱስ መንፈስ ነው ወይ ደግሞ መንፈስ ቅዱስ ነው የሚለውም ስህተት ነው ማለት ነው ኢየሱስ ራሱ አብም አይደለም ኢየሱስ ደግሞ መንፈስ ቅዱስም አይደለም። ኢየሱስ መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ልጅ ተብሎ በመጽሐፍ ቅዱስ ተገልጧል ስለዚህ አብ ወልድ መንፈስ ቅዱስ ሶስት የተለያዩ ማንነቶች መሆናቸው መጽሐፍ ቅዱስ እንደዚህ በግልጽ ያስተምራል ማለት ነው ይሄ ብቻ አይደለም መጽሐፍ ቅዱስ እያየሽ ከሆነ አንድ በማቴዎስ ወንጌል ምዕራፍ ሶስት ላይ ያለውን ነገር ላሳይሽ ቁጥር 16 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ እርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ምናለ፣ የምወደው ልጄ ይህ ነው። ከሰማያት ድምጽ መጣ። ምን የሚል? የምወደው ልጄ። ስለዚህ ኢየሱስን የምወደው እያለ ያለው ማ ነው? እያለ ያለው ማነው። ነው እንደዚህ። አንጥየቀ ጠይቀኝ፣ አንተም ብቻ አስረዳኝ። አሁን የምታስረዳኝ መንገድ ጥሩ ነው። እሺ ስለዚህ እንግዲህ በደብ አድርገሽ አንቺም እዚህም ያላችሁ በደብ አስተውሉ። ኢየሱስን እወድሃለው ወይንም የምወደው እያለ እየተናገረ ያለው እርሱ አባቱ ነው፣ ምክንያቱም ልጄ እያለ ስለሆነ የምወደው ልጄ ይላል። ኦኬ ከዛ ደግሞ ኢየሱስ አለ መንፈስ መንፈስ የእግዚአብሔርን መንፈስ እንደ እርግብ የእግዚአብሔር መንፈስ እንደ ምትለው ቃል ንጽጽራዊ ነሽ። ባይዘው ንጽጽራዊ ነሽ ማለት ለምሳሌ የሆነ ነገር በዚህ መልኩ ለመግለጽ ስትፈልጊ የምትጠቀሚያት አይነት አጋ የእግዚአብሔር መንፈስ እንደ እርግብ የሆነ በሚታይ መልኩ መቶ ሲቀመጥ እናያለን። ከዚ ከሰማያዊ ደግሞ የምወደው ልጄ እናያለን። ጌታ አክቹዋሊ አብ ስለ ኢየሱስ እዚህ ጋ ብቻ አይደለም የተናገረው በእርሱ ደስ የሚለኝ የምወደው ልጄ እርሱን ስሙት ብሎ ሲናገርም ደግሞ እናያለን። ስለዚህ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ፣ ኦኬ፣ በፍጹም ራሱ ኢየሱስ ነው ልንል አንችልም።